እግር ባይኖር መሄጃ ወዳሻ ሻሁታ መንጎጃ እንደ ልብ ባችል መራመድ የሱ ውሳኔ ግን ውደድ እይታ ነስቶ ጨለሙ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የኢብሮና የዙዙ ፋሚሊዎች እንዴት ናችሁ? እኛ ሰላም ነን አልሐምዱሊላህ። ዛሬ በአዲስ ቪዲዮ ላይ የመጣሁት እየከፋኝም ቢሆን ማለት ነው። ያው በሰው አገር ትንሽ ይከብዳል። እኛ ያለ ነው ሳዑዲ አረቢያ ነው። ሳዑዲ አረቢያ መኖሪያ ፍቃድ የለንም ማለት ነው። ያው ከአሁን በፊት ምንም ነገር ተናግረን አናውቅም ስለኛ እና ያው የመኖሪያ ፍቃድ የለንም እና እዚህ ሀገር ደግሞ ያው ሳውዲ አላችሁ ታውቁት አላችሁ መያዝ ምናምን አለ ማለት ነው። በተለይ ለወንድ ልጅ በጣም ነው የሚከብደው ማለት ነው። ያው ለሴት ይሻላል እንጂ ሳውዲ ለወንድ ብዙ ጊዜ ይያዛሉ። እና ዛሬ ደግሞ በጣም የሚያስጠላ ሙድ ውስጥ ሆኜ ነው የመጣሁት። ብቻ ይን የመጣሁት ጀመር ማለት ነው እና ባለቤቴ ጓደኛዬ በቃ ማለት ሁሉም ነገር የነበረ ማለት ነው። ሰው ሀገር ላይ በጣም ነው የሚከብደው። ለብቻ እኔ ለብቻዬ እዚህ ሀገር ብዙ ኑሬ አላውቅም ማለት ከመጀመሪያም ከተዋወቅንም ከተጋባንም በጣም ስለቆየን እኔ ብቻዬን ብዙ ኑሬ አላውቅም። ሰው ሀገር ላይ እሱ ነበረ በቃ ሁሉ ነገር ነው ማለት ነው፣ ባሌ እና ኢብሮ። አሁን ነው ደውሎ የነገረኝ፣ ሳለቅስ ነው የቆየሁት ከመጀመሪያ ላይ

እና በጣም ይቅርታ ውድ ፋሚሊዎቼ እና እንትን ነበረ፣ ቢጋላ ምናምን ሄዶ ነበረ። ቃል ያመጣ ማለት ነው፣ ሱቅ ማለት ነው። እሱ ቤታችን ጣጉ ቢጋላ ነው። እዛ ሄዶ ነበረ። አጋጣሚ ሆኖ እንደወጣ፣ ያው ቤዛው ቀርቷል ማለት ነው። ብቻ ነው ያቀረሁት። ብቻ ነው ምንም ማድረግ አልችልም። የሰው ልጅ ይሞታል ማለት ለሀገሩ ነው የሚሄደው፣ ግን ያስከፋ ለመናገር እናቱ ጋ ነው፣ ግን ለእኔ በጣም ከባድ ነው። ሀገር ላይ ብቸኛ መሆን በጣምው የሚያስጠው እኔ ባል ጓደኛ ሁሉም ነገር የነበረ ምንም ማድረግ አልችልም ማለት ነው። ይሄ መያዝ የሚባል ነገር በነገራችን ላይ ልክ እን ሞት ነው ቀድር ነው ነውደ ብዙ ሰው እንትን ይላል ሞትም ይ መያዝም አንድ ነው ስበ ደርስ ሁምሰው ያደርስ ሁሉም ሰው ይሞታል እንደሚባለው ማለት ነው። እና በጣም ነው የሚከብደው ብቻይን ወይንም በጣም ነው የከፋኝ በጣም ነው የከፋኝ ማለት ነው አይኔ ሁሉ ግጥም ብሎ ነበር ቅድም ቃል ላይ ነው የደወለ ነገረኝ ማለት ነው ደግሞ ብቻ ላይ በጣም ነው የሚከብደው በጣም ነው የሚያስጠላው ማለት አልሐምዱሊላህ ደግሞ እና ውድ ቤተሰቦቼ ያው አበረታቱ ብቻይን ነው ያስባለው እስር ቤት ውስጥ እንግዲህ ምንም ያው ነው ድሮ ይሰራል ማለት ነው እና አበረታቱ ነው ብቻ። ቢከብድም እንግዲህ ግን ምንም ማድረግ አልችልም። በሳውዲ አረቢያ ያላችሁ ደግሞ ወንዶች፣ በተለይ ተጠንቅቁ። በጣም መያዝ በስቷል ማለት ነው። ደህና ትተው ነበረ። መያዝ በስቷል። አሁን በጣም ነው የሚከብደው ማለት ነው። እንደዚህ እኔ በፊት ጓደኞቼ፣ እህቶቼ ምናምን ባሎቻቸው፣ ወንድሞቻቸው ሲያዙ ያለቅሳሉ እና በጣም ሲያለቅሱ ዝም በማለት ኖርማል እና ኖርማል አድርጌ ነበር የማስበው ማለት ነው። ከአሁን በፊት ይሄ ባለም ተይዟል። እሷ ስታለቅስ እኔ ኖርማል ማለት መያዝ ምንድነው ብዬ ነበር የማስበው ማለት ነው። ግን ሁሉም ሰው ሲደርስበት ነው የሚያውቀው ማለት፣ ሲደርስባችሁ ሁሉም ነገር የምታውቁት ማለት ነው። እንደዚህ ይከብዳል። እንደኔ ያልኩት እኔ ልክ ደውሎ ሲነግረኝ ማለት እንደዚህ የሆነ ልብስ ብር ነው ያለው እስቲ ድጋሚ እንደማንገናኝ አይነት ነው የሳልኩት ማለት ነው። መገናኘት አለ እንገናኛለን፣ ኢንሻአላህ ጊዜው ቢርቅ ማለት ነው። ግን ኢትዮጵያ ያለ ሰው ያው ታውቃላችሁ፣ በቀን አንዴ እንኳን ማገኘት ይከብዳል፣ በስልክ ማለት ነው። ደግሞ ሳውዲ አረቢያ ደግሞ ስንኖር በቀን ስንት ጊዜ እንደምናወራ በስልክ በቃ በጣም ነው ደስ የሚለው ማለት እኛ ሲጀምር 24 ሰዓት ሁሌ አብረን እንዳወራን ስለሆነ ይህን ያክል ደግሞ የተገናኘ ነው ማለት ነው። እሱ የኖሮ ገጠር ነበረ ማለት ገጠር ነው የሚሰራው ሰው ገጠር ኑሮ። ከዛ በአመት ከምናምን ቆይተን ነው የመጣው ከገጠር ማለት ነው። ከዛ ገና አስራ አምስት ቀናችን ነው ከተገናኘ ነው እንዳጋጣሚ። ብን ደግሞ በእኔ ምክንያት ነው የሚያድደኝ ማለት እቃ ምጣ፣ ይሄን ምጣ፣ የሆነ ምጣ ብዬ ነው። በጣም ነው የሚከበር ላረባ ነገር ብሎ ሰው ይታየኛል ብቻ አልሐምዱሊላህ። እኔ ጓደኛም የለኝም፣ ለኝ ሀገር ላይ ጓደኛ የለኝም። ያው ማለት የስልክ ነው በስልክ ነው እዚህ ሀገር ብዙ ጊዜ በስልክ ነው። ጓደኛም ቢኖራቸውም ዝም ብሎ አለ ለመባል ነው እንጂ ያን ያክል አጥጋቢ ሆኖ አይደለም። ያው አልሐምዱሊላህ፣ አላህ በሰላም እያገናኘ ነው ማለት ሌላምንም ሌላ ምንም አይደለም ማለት ነው። ያው ህይወት አንዳንዴ እንዳስብ ነው ሳይሆን ባላስብ ነው መንገድ ነው የሚሄደው ማለት እኛ ብዙ ነገር አስበን ነበረ ዩቲብ ላይ ገና በቅርብ እና ያው ላይ ራሱ አሁን በቅርብ ነው የመጣ ነው በቅርብ ጊዜ ነው የመጣ ነው ሁለት ሆነ እየሰራ ነበረ አንዳንድ የሆነ ነገር ስታስቡ ድንገት የሆነ ይፈጠራ ማለት የሆነ ነገር የሆነ አርቃችሁ ስታስቡ የሆነ ነገር ቁርጥ የሚያደረጋችሁ ነገር አለ አደለም ያ ነገር ነው የሚያስጠላው ማለት ነው። በተለይ ሰው ሀገር ላይ ማለት ነው። የሆነ ነገር ካሰባችሁ ስሬት የሆነ ነገር መቶ ያበላሽባችኋል። በትችት ነው የሚያደርገው ሁሉንም ነገር ማለት ነው። እኔ ብቻ አላህ ያለው ነው የሚሆነ። አልሐምዱሊላህ እና ምን ልላችሁ ፈልጌ ነው ዶ አድርጉልኝ። አላህ ካለ ምንድ ነው የሚባለው? አሻራ በስማ አልሰጠም፣ አልወሰዱትም። እዛ ማለት ነው በስማ አልወሰዱትም እዛ ቶሎ ካልገባ ሰው ካገኘሁ አወጣዋለሁ አላህ ካለ ግን። ችግሩ አሁን ምንድን ነው መውጣት በፊት በፊት ነበረ በፊት ላይ ማለት ነው። አሁን ግን ቀርቷል። ባለፈው ሰው ለሚያወጣ በጣም ብዙ አይቻልም ያሉ ብዙ ሰው ጠይቀን ቀርቷል። አይቻልም ያሉ ማለት ብር ከፍሎ ምናምን መውጣት አይቻልም ብለውናል ማለት ነው። ይህ ነገር ነው የራሱ ያሰጋኝ እና እንትን ያለ በጣም እንዳዝን ያደረገኝ ነገር። አንዳንዴ እድል ነው ምንም ማድረግ አይቻልም። ብዙ ማለት ብዙ ጊዜ የወጡ አሉ በፊት ቆየ፣ ግን አሁን ሳይሆን በቅርብ ጊዜ ምናምን ሳይሆን በፊት ማለት ነው። ግን እስኪ በስማ ቦታ ምንድን ነው አስመራ መስጫ ቦታ አልወሰዱኝም ብሎኛል። አላህ ከፈቀደ አላ ካለ ፍረተሰብ የሚወጣ ከሆነ ሞክራለሁ ያለ ሰው አለ እናግዘን ምናልባት ርዚቁ ካላለቀ ማለት ነው ሊወጣ ይችላል። እና ተመልካቾች በቀጣይ ለቀጣይ ጊዜያት ከምንገናኝበት ሰላም ሁኑልኝ። ዶ አድርጉልኝ ከመጣ በምንዘልቃለን ማለት ነው ከተገናኘም ማለት ነው። እና በቃ ውቶች ኢንሻላህ ዶ ከመጣ ከወጣ አላህ ብሎት ከወጣ በምንሰራለን፣ ካልወጣ ደግሞ አላህ ባለበት ሰላም ይሁን፣ ዳህና ይሁን። ምንም ማድረግ አልችልም አችልም። ያላህ ቀደር ነው ይሄ። ሁሉም ሰው ተራውን እየጠበቀ ይያዛል። ሞትም ሆነ ምንም ቃድር ነው። አልሐምዱሊላህ <laughs> ከብደኛል። ያውቃል ወደፊቱ ግን ደግሞ አለ ያውቃል። ምንም ማድረግ አልችልም ማለት ነው። ነዱ አድርጉልኝ።